አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ግንቦት ሰባት በዚች ቀን አባቶች ሊቃነ ጳጳሳት ሃያኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ አናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በእርሳቸው በመጫወት ስርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶሳትንም ሲያደርጉ እሊያን የክርስቲያንን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታችሁም ወንበር አድርገው ይሰግዱለት ጀመር። በዚያንም ጊዜ ሊቀ ጳጳሳት አባ እለእስክንድሮስ በዚያ አረፈ አለፈ የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ የክርስትና ጥምቀትንም አጠመቀው። ከዚህም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ስርዓትንም ከአባ ለእስክንድሮስ ዘንድ እየተማረን ወደ እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ ዲቁና ሾመው የእግዚአብሔር መንፈስ ቅዱስን ጸጋ የተመላ ሆነ። የከበረ አባት ለእስክንድሮስን ባረፈ ጊዜ ይህን አባት አትናቴዎስን በእስክንድሪያ ሀገር ላይ ሊቀጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን የ318 የጲስቆጶሳት ስብሰባ በተደረገ ጊዜ አባ ለእስክንድሮስ ከዚህ ዓለም ሳይለይህም እናትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አድርገውት በኒቀያ ከተማ ቀኖና ቤተ ክርስቲያንን ከእሳቸው ጋር ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አሬዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አሬዮሳውያንም በዙ። ይህንንም አባት አሬዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሀዲ ሰው ሾመ። ከዚህም በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት አገር ባለ ጊዜ ከዚያ የጣወት ቤት አለች። በዚያችም የጣወት ቤት ብዙ ህዝቦች በውስጧ ይሰበሰባሉ። ለዚያችም የጣወት ቤት በውስጧ የሚሰሩ ብዙ የሰይጣን ሥራዎች አሏት። እርሱም የከበረ ባለቤት የሆነ የጌታችን ኢየሱስ ክርስቶስ ለመነው። ያችንም የጣወት ቤት አፍርሶ የአገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት አምስት ጊዜ ያሳደዱት። የሹመቱም ዘመን 47 ሲሆን አስራ አምስቱን ዓመት በስደትና በስርዓት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህን የጣወት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ ለምነው አለው። ይህም አባት ከአረፈ በኋላ ንጉስ ልልኮ ያንን የጣወት ቤት አስፈረሰው። የእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎትና ምልጃ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአትናቴዎ እስከ መላይ ሊው ተነበዩ ደቂቀ ክርስቲያን ኩሎሙ እንዘይቷ ነዩ ጢቀ ጳጳሳት ዘኮነ ወምእመነ ክርስቶስ ዲበንዋዩ ወበንተ ዘበጾ ስደት አንበረ ክብሩ እመንበረ ክብሩ ወበዩ ተሰሚየ ሐዋርያውየ በኩሉ ንዋዩ ሰላም ለዮሐንስ ከመ ዮሐንስ በጽድቁ እሙል ቆ ከዋክብት ዘበዙ ወሞፃ በሀይር ደቂቁ እንዘይ ጽየጉ ምጽዋተ ለለይ ጽህቁ አይለቀ ልብሶ ወያትረፈ ለስንቁ እስከነ ተረክፈ ውስተ ግብ ምዕራቁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስምንት በዚች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ።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 በዚችም ዕለት የአስቄጥስ ገዳማ አበምኔት አባ ዳንኤል አረፈ። በዚችም ቀን የከበረ ተጋዳይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብ ኩማ ይሌተ አዘኪሬ አይላፈምን ለተጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ የመጽሐፈን ተረሳይ ከግዚ ወፀድ ቀመበለት ውኩፈ እምላ አቡ ላንዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን

ተአምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወኃይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው የረድኤታቸው ካህዲነታቸው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። የአብ የወልድ የመንፈስ ቅዱስ ተአምር ስታነቡ ከነገራችሁ ታገሱ፣ ልቡናችሁንም ሰብስቡ፣ አታባክኑ። የአብ የወልድ የመንፈስ ቅዱስን ምስክርነት ለመስማት ጆሮቻችሁን ግለጡ። ይህ ተአምር ከተጀመረ በኋላ ተነስቶ ወደ ሥራው የሄደ በአብ በወልድ በመንፈስ ቅዱስ ሥልጣን የተወገዘ ይሁን። የክርስቶስ ሥጋና ደም ሳይገለጥ አንዱ ስንኳ አይሂድ፣ ያለ ቁርባን ሁሉ ከንቱ ነውና የአብና የወልድ የመንፈስ ቅዱስን ህግ አድምጡ፣ ልብ አድርጉ። ነፍሳችሁንም የእውነት ሕግን አስተምሯት፣ እንደ ግብዞች አትሁኑ። እሳት የማይጠፋ ትሉ የማያንቀላፋ አለብን ብላችሁ ነፍሳችሁን አሳስቧት። ጾምን ጹሙ፣ ጸሎትንም ጸልዩ። በእግዚአብሔር ዘንድ የሚወደድ ምጽዋትን ስጡ። የሰነፎችን አጥር አታድርጉ፣ በቤታችሁም መክፈቻ አታድርጉ። እንደዚህ አታድርጉ። የተኛችሁ እንደሆነ ጌታ ይመጣል። በመጣ ጊዜ መክፈቻውን ያገኛል። መክፈቻውን ይዞ የተቆለፈውንም መዝጊያ በመክፈቻ ይከፍተዋል፣ ወደ ማደሪያው ይገባል። ተኝታችሁ ያገኛችሁ እንደሆነ እጃችሁና እግራችሁን ያስራችሁ ዘንድ ይይዛችኋል ካሰራችሁ በኋላ ገንዘባችሁን ይዘርፏችኋል። አስቀድሞ ባለቤቱ ካልሰራ ገንዘቡን መዝረፍ አይቻለውም ብሎ ጌታችን በወንጌል እንደተናገረ ጥበበኞች ሰዎች ሆይ፣ ቤታችሁን እንዳይበረበር የተዘጋጃችሁኑ፣ ወደ ግብዞች አጥር እንዳትገቡ፣ ከሰነፎች ጋር ደስታ እንዳታደርጉ፣ ረሳኤያን ዝንጓን አትሆኖ ከፈረሰ ከግብዞች አጥር አትግቡ። ጌታ በመጣ ጊዜ ወደ ፈረሰው ቅጽር ገብቶ ከግብዞች ጋር ያገኛችኋል። እንደ እነርሱ ያደርጋችኋል። እንደ ባሮችም ይማርካችኋል። ጠቢባን ሆይ ከሰነፎች አኗኗር ተጠበቁ። ከተወገዘ ጋር አንድ የሆነ የተወገዘ ነው ብሎ ጌታችን በወንጌል እንደተናገረ፣ ሁለተኛም ከአላውያን ጋር አንድ አትሆኑ እንዳለ ሁላችሁም ግብዞች ሰዎች በፈረሰ አጹር ሚኖሩ እንዳይመስላችሁ ነግራችኋለሁ። በአጥርም የተመሰለ የጸሎት ስራ ነው። ጸሎትን ለጸለየ ሰው ክፉ አያገኘውም። ለጾምና ለጸሎት የተጋችሁ የነቃችሁ ሁኑ። እናንተ ጌታ የሚመጣ ጊዜ አታውቁምና፣ ዕለተ ምጽአቱን ታውቋስ ዘንድ የተዘጋጃችሁ ሁኑ። እግዚአብሔር የሚመጣባት ቀን እንደ ሌባናትና ብሎ ሐዋርያው እንደ ተናገረ ወገብ ልቡናችሁን ታጠቁ እግዚአብሔርን ጠብቁት፣ በፊቱ ሐፍረትን እንዳያገኛችሁ የታዘዛችሁትን ሁሉ ለመሥራት የተዘጋጃችሁ ሁኑ። ባላደራ አደራዬን ስጡኝ እያለ በመጣ ጊዜ አደራውን ይከታተሉታል። እኛስ የእግዚአብሔር አደራ አይደለምን?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

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይስራ አጣዊ ነተማ ይጸነብኪ ኦ ተወካፌ ንስሐ ወሰራ ሃጢአት ኢየሱስ ክርስቶስ ስረ ሃጢአትየ ወኃጢአተ ኩሉ ሕዝብ ከማ ይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን